አሰላሙ አሌይኩም ወረሕመቱላሂ በረካቱ። ደህና የተከበራችሁ ማቴዮ ቤተሰብ፣ ወይ ሰላም፣ እንዴት ናችሁ? ከኛ ጋር አልሐምዱላሂ፣ ሰላም ነን። ደህና ናችሁ ወይ? እንዴት ናችሁ? ዛሬ ፓፓያችን ደርሶው አውርደናል። ከዚህ ቡና ፍልተናል፣ ጎረቤቶችን ጠርቻለሁ፣ ያሳያቸው ነው። ማሻላህ። ይሄም አሁን ይህንን ቆራርሼ ምናምን፣ ቡና ቁርስ፣ ጎረቤቶችን እጠራለሁ። ከዚህ ነው ያወረድኩት። እኛም እየደረሰ ነው። ማሻላ ተባረክላ፣ አቂቃ ግቢ ከግቢ ላይ እንደዚህ ከጓሮ ቆርጦ መብላት በጣም ደስ ይላል። በእርግጥ ከገበያ መግዛት ይቻላል፣ ላኪን ግን ከግቢ ላይ ሲኖር ሹሩ የተለየ ነው። በቃ አጂ፣ አሁን ጎረቤቶቼን እንጠራለሁ ይሄንን ቆራርጬ ማለት ነው። ማሻላ ቢስሚላህ በጣም ነው የሚጣፍጠው። በእርግጥ የማይጣፍጥ ምናምንም አለው። ይሄ ዘር የዘዘር ግን በጣም ቆንጆ ነው። ይሄው ፓፓያችን ደርሰዋል። ማሻአላ ተባረክ ረህማን አላ ምን ላይ ላርገው? ይሄን እብቲሳም፣ አብዱልመጂድ አብዱልመጂድ አምጣልኝማ ሳህን ነገር። ይሄ ፍሬውን እናወጣለን እንደዚህ ጎረቤቶች እየመጡ ነው። ቡና ጠርቻለሁ፣ ቡና አፍልቻለሁ። እናቴ ጎረቤቶቼን ጠርቻለሁኝ። ቡና ቁርስ ነው ማለት ነው። እና ማሻላህ ፍሬውን አወጣዋለሁ እንደዚህ አድርገህ። በእርግጥ በነገራችን ላይ አቡካዶ ቶሎ ነው የሚደርሰው፣ ያኔ በአንድ አመቱ ምናምን ይደርሳል። ማሻላ ፍሬ በጣም ብዙ ነው ያለው ስብናላ እየመጡ ነው ጎረቤቶች። እንደዚህ እያረጉ ነው። ለእናቴ የቡና ፍጭ ጠብቀህ አለ የለችም ነበር አቤት እየተቀረጸ ነው እንትን እየተነሳሁ እንደምታዩት። ሰብል እንደ ላልበጣ ምን ለል አድርገው ግቡ፣ ግቡ። ችግር የለውም።

የዛኛው ዛፍ ሳይሆን ይሄ ትልቁ ዛፍ ምርጥ ዘር ነው። ቆንጆ ወንዱ ነው ነው እዛ እኮ የዛፍ ሴት ነው ነው የምትለው። ይሄን እኮ በቅርብ ነው የተከልኩት። የዝህዝር የዝህዝር ያኛው በፊት ነው የተተከለው ብዙውን ቆርጬ ጥዬዋለሁ ወንድ ነው እያሉ። ያምን አፈራም። ወንድ ነው ይሄ እንደዚህ ትልቁ ዛፍ ያለው መካከል ያለው ወንድ ነው ነው እየተመራረቁ ነው ይገባበዛል።

ሰላቴ ጠዋትም አልጠጣኝ ጠጭ ብያ ዝም ብለው እላለኝ። እኛ ቆጭቶናል መሄዳችን

ንሄዳ እንሄዳ፣ ለምን መጣሽ? ታያት እንመጣ ነበር ፈርሙ ብለዋል አራጋው ሄዶ ፈርሟል አሉ ለልጁ

አይደለም፣ እሚ ክላስ ስንገባ ካት ክላስ ስንገባ ምን አንፈታሽ ማየ ወላጅ እና ግን መምጣት አልነበረብሽም እኮ አሁን እረፍት ነው እኮ የተባላችሁት፣ እንጂ ቤት ሄዷል ተባላችሁ። ሐሙድ የት ነው? እሺ ብቻሽን ነው እንደመጣሽው? ሁለተኛ ማንም ልጅ አልመጣም። ሁለተኛ በእረፍት እንዲያመጭ ለማንኛውም፣ ኡስታ ኡስታዚ እመጣለሁ። አሁን ይራ አትቀራላችሁ። እኛ ሄደን ፈርመን እንመጣለን። አብራችሁ

ኢማኑ ጓደኛ ስላገኘች ነው የመጣው። ብቻዋን ቢሆን አመጣ ብቻዋን ቢሆን አመጣ፣ ለአወልም ሰጠው።